አሰላሙ አሌይኩም ራህመቱላህ በረካቱሁ ውድ የተከበራችሁ የልዩ ቤተሰቦች ሰላም ሰላም ብያለሁ። አስገራሚ መጃ መቶላችኋል። ውድ ቤተሰቦች ተጠቀሙበት። እንደምታዩት በዋይፋይ ነበር እምትጠቀሙ። በነገራችን ላይ አሁን ነው እንዳጋጣሚ የሆነ አዘጋ ገብቼ ኦኬ ስለው እኔ ማመን አልቻልኩምና ዘወር ዘወር ስል በቲክቶክ መንደርም ትክክለኛ እንደሆነ አረጋገጥኩኝና፣ እረ ቪዲዮ ብሰራበትስ ቢጠቀሙበት አልኩና እያየሁት አላመንኩም። በነገራችን ላይ ቸክ ማድረግ እንችላለን። ለምሳሌ እዚህ ጋ ምን እንዳረጋ ልመሰላችሁ። እኔ በነገራችን ላይ መጀመሪያ ሂሳቤን ላሳያችሁ ማለት ነው። ምንድን ነው መሰላችሁ፣ እንደምታዩት ሂሳብ 88 ሰንቲም ነው ምናምን ናያለኝ ዜሮ ነው ማለት ነው። ሰንቲቪ የለኝም እንደምታዩት፣ ግን የው ከታች ዳታ ነው የሚሰራው ስለዚህ ምንድን ነው መኖርና አለመኖር ማረጋገጥም። ሁለተኛው ስምንት ስምንት ሶስት ጊዜ እንልና ነጅማ ብነክተም ማለት ነው። ወይም ኮኮብ ስምንት ስምንት ሶስት ጊዜ ኮኮብ አምስት መሰላል መጨረሻ እንነካና እንደውለዋለን። እንግዲህ እንደምታዩት እየመጣ ይገኛል። በጣም ገራሚ ነው። እንደምታውት፣ ሰባት ጂቢ ነው የሚለው ሁለት ሺ አምስት ስድስተኛ ወር ሀያ አንድ ነው የሚያልቀው ይላል። እንትሀ አልሙተበቅ የሰባት ማን ነው? እዚያ ጋር ደግሞ በስቶ ነው የመጣው ደቂቃ ነው እንደዚህኛው። ጂቢው ጂቢውን ነው የሚሆነው፣ በእርግጠኛ ሰባት ጂቢ ስለሆነ የሚለው። አታሊያ አንዲን ቁጥር እየነካ ያለው ደቂቃ ካለው እስቲን ነው አንድ ቁጥር ወይም የተጠቀምከው ሌላ መጃን ካለ እዙ ይመጣል ላይ ጀጆ እሽትራክ እያለ ነው የለህም ማለት። ለማንኛውም ተጠቀሙበት። ዳታ የሚቸገሩ ልጆች አሉ። አንድ ጂቢ በአምስት ብር በምናምን ነው እጃዛ ቢወታ ያሉ ምናምን እንግዲህ ዋይፋይ የሌላቸው ሰዎች ስለሚችግራቸው ለነሱ ሽር አድርጉላቸው። ማየት ማመን ነው በሚለው ወደ ዩቱብ ስ መንደር እንደምታውት ዳታ ነው ብያቸዋለሁ። ይኸው እንደምታዩት ጎበዝ፣ ሰው የማይሰራ የለውም። ተመልከቱ። አጃኢብ ነው መቼም የእኛዎቹ ናቸው እንደዛ አሁን ጡጦ እያጠቡ ያሉት። እንደምታዩት ማሻ አላህ እየሰራ ነው፣ እየሰራ ነው፣ እየሰራ ነው። ያጀማ እየሰራ ነው። ተመልከቱ። ይሰራል ማለት ነው። ለማንኛውም እኔ እንዴት እንዴት ያለ ጉር መጣ ጎበዝ ወገን ወገን ወገን ወገን ሰው ሁሉ ቀይ ሁሉ ቀይ ሆኖ ጸይም ይሆነው ነው አገር ሲገባ፣ አገራችን በጣም ቆንጆ ነው ይባላል። እንግዲህ ሰው ቀይ ሆኖ ጥቁር ይሆናል አገራችን ሲገባ፣ ለምን እንደሆነ አናቀም። አልሙህም ይኸው እየሰራ ነው። እና ተጠቀሙበት። ለምሳሌ እንደዚህ ሌላ ቦታ እንዴት ነው ቸክ የምናደርገው? የለም እኔ ጋ እንዳትሉ ምንድን ነው የምታደረጉት? ሜሴጅ ቦታ ትገባላችሁ። ሁለት እዚህ ጋ ያስኪሩት ምልክት አለ። ያው እንግዲህ አጣጣፉ አይጠፋችሁም። ከላይ ሁለትን ወደ ስምንት ነው እንትን የምንለው ሁለትን እዚጋ ከታች ላይ ም እንድን በጽፋ ለመጀመሪያ ስምንት ስምንት ስምንት ስድስት ጊዜ ማለት ነው። ከታች ሁለት ሁለትን ወደ ስምንት ስም ስድስት ጊዜ ማለት ነው። ሴ እንድንለዋለን ያውን የስለመጣ ላልመጣላቸው ልጆች ነው ታዲያ ኦኬ፣ በሜሴጅ ቦታ ይሄን መላክ ትችላላችሁ። ከለለ ካለ ያው መላክ አያስፈልግም። መጠቀም ነው። መጃን ነው የሚለው እንደምታዩት። ማየት ማመን ስለሆነ ይህ ብድር ምናምን አይደለም ይመስለኛል። ለአረፋ መጃን እንግዲህ እዛ ሀገር እንትኖች አሉ። ያው የነጻ ምናምን ማለት ነው እና ኢንተርኔት በነጻ መጠቀም ትችላላችሁ። ደቂቃ የሚመጣ ከሆነ ደግሞ እንቀጥላለን ቪዲዮ